እንዴት አምሽታችሁልኛል? እንደምን ሰንብታችኋል? እያልኩኝ ዛሬም ከቆንጆ መጽሐፍ ጋር መጥቻለሁኝ። ይህ መጽሐፍ ለየት ያለ ነገሮችን ማወቅ የምትፈልጉ ማለት ለየት ያለ ሲባል አንዳንድ ጊዜ ወጣ ያሉ ነገሮች ማንበብ እንፈልጋለን። እንዲህ በተለያየ ዙሪያ ማለት ነው እና ይሄ መጽሐፍ እንደዚ አይነት ነገሮችን ማንበብ ለምትፈልጉ ማወቅ ለምትፈልጉ ሰዎች የተዘጋጀ ነው። ቆንጆ መጽሐፍ ነው። ቆንጆ ስራ ነው። እናም እኔ በዚህ ዙሪያ የተለያዩ ስራዎችን ባነብም ቀለል ያለ ቅልብጭ ያለ እና በቆንጆ ሁኔታ የተዘጋጀ መጽሐፍ ሆኖ ስላገኘሁት ደግሞ ይሄኛውን ለእናንተ ለጥቆማ ይዤላችሁ መጥቻለሁ። የኢትዮጵያ ኮከብ የተሰኘ ዶክተር አብነት ስሜ ያዘጋጀልን ያበረከተልን ድንቅ ስራ ነው እና ስላበርክቶ በቅድሚያ እጅግ በጣም ላመሰግን እወዳለሁኝ። በእንዲህ አይነት ዙሪያ ላይ አብዛኞቻችን የመጀመሪያ ጊዜ ስለ ኮከባችን ስለ አስትሮሎጂ ያለን ምልከታ ያለን አመለካከት ሁላችንም ቢሆን ደስ የማይል እና ትክክል ነው ብለን የማናምንበት ነገር ነው። ማመን ሌላ ነገር ነው፣ ማወቅ ሌላ ነገር ነው። የተለያዩ ነገሮች ናቸው እነዛ ነገሮች እና በማወቅ ደረጃ ግን ነገሮችን ማወቅ ያን ያህል ይጎዳል ብዬ አላስብም። እርግጥ ነው ይሄ ሳይንስ መሆኑ እስኪታወቅ ድረስ ስለ አስትሮሎጂ ስለ አስትሮሎጂን በእርግጥ ልመሰክር እና ልናገር አይደለም የመጣሁት ግን እኔ በግሌ የመጀመሪያ ወቅት ላይ ከረጅም ዓመት በፊት ነው እንደዚህ አይነት ነገር ሲነገረኝ። እንዲህ አይነት ሁኔታዎች ሲኖሩ ማወቅ በጓጓም ስለ ራሴ ማወቅ ስለሌሎች ማወቅ በጓጓም ግን መጥፎ ነገር ስለሚመስለኝ አልደፍርም ነበረ። እንኳን በመጽሐፍ ደረጃ ማንበብ ይቅርና እንደዚህ እንደዚህ ነሻንቺ ብለው እንኳን ከልደት ቀኔ ጋር አያይዛ ኮከቤ ሊነግሩኝ ከኮከቤ ጋር ሲነግሩኝ ባህሪን አንዳንድ ነገሮችን ሲነግሩኝ በጣም ነው የምሸማቀቀው እና የማልፈልገው ማለት ነው ግን ሳነብ ከዛ በኋላ በሆነ አጋጣሚ የሆነ ትልቅ መጽሐፍ ነው እሱን መጽሐፍ ካነበብኩኝ በኋላ በጣም የሚያጓጋ ነገር ሆኖ አገኘኋት እና ከራሴ ባህሪ ከራሴ ማንነት አልፌ ተርፌ የእህቶቼን የአባቴን፣ የእናቴን፣ የጓደኞቼን በተለያዩ ሁኔታ በተለያዩ ገጠመኞች ስለማገኛቸው ሰዎች እና በዚህ በዚህ ዙሪያ የመጀመሪያ ስራዬ በሚባል ደረጃ ኮከባቸውን መጠየቅ ከዛ ከኮከባቸው ጋር ባህሪያቸውን ማየት ምናምን፣ እንደዛ ሆነ ስራዬ እና ስራዬ ማለት ደስ የሚል ነገር ሆኖ አገኘሁት። የሆነ በቃ ስለ ሰዎች ባህሪ ማወቅ ከዛ ደግሞ አንዳንዴ ደግሞ ይሄ ያነበባችሁት ለምሳሌ ከራሴ ባህሪ ብነሳ እንደዚህ እንደዚህ እንደዚህ እንደዚህ ናቸው በዚህ ቀን የተወለዱ እንደዚህ እንደዚህ ብሎ ሲነግረኝ እላለው አንዳንድ ነገሮችን ማለት ነው በሰዓቱ እና ሀምሳ ስልሳ ፐርሰንት የሚባል ደረጃ እኔ ራሴን በማውቅበት ደረጃ ከልደት ቀኔ ጋር ከኮከቤ ጋር የተገናኘ ባህሪ ማንነት አነበብኩኝና የሆነ የሚስብ ነገር ሆኖ አገኘሁት። ለማወቅ መጓጓት ከዛ የሌሎችንም ሰዎች እንደዛ መሞከር ማንበብ ከዛ የነሱን ኮከብ የነሱን እየተወለዱበትን ቀን ካወቅኩኝ በኋላ በዛ ዙሪያ ማንበብ ከዛ ባህሪያቸውን ማገናኘት ምናም እያልኩኝ ለሆነ ወቅት ላይ እንደ አዲስ እውቀት እንደ አዲስ ነገር ለመረዳት ጥር ጀመረ ለመረዳት ለማወቅ ጥር ጀመረ እና ያው አስትሮሎጂ ራሱን የቻለ ሳይንስ ነው፣ ራሱን የቻለ ጥበብ ነው፣ ራሱን የቻለ እውቀት ነው። እና በዚህ ዙሪያ ላይ ማወቅ ከፈለጋችሁ ይሄ መጽሐፍ ቅልብጭ ብሎ እየተዘጋጀ ደስ የሚል ነገር ያለው ነው። ስለ ራስ ማወቅ በጣም ደስ ይላል አይደል? ሁላችንም የምናደርገው መጀመሪያ ስለ ራሳችን ለማወቅ መጣር ነው፣ ራሳችንን ማወቅ ነው፣ ከኛ ጋር የሚገናኙ ነገሮችን ማመሳከር ማየት ነው። ከዛ ደግሞ የጓደኞቻችንን በዙሪያችን ያሉትን እያልን እያልን እንሄዳለን። የጎረቤት አይቀረንም እና ለብዙ ነገርም ይረዳል። ደስ የሚላል። የሰዎችን ባህሪ ማወቅ የሰዎችን ሁኔታ ማወቅ በራሱ ይረዳናል። እና ምንድነው ኮከብ ምንድነው አስትሮሎጂ ካላችሁ ወይም ደግሞ ከራሱ ከመጽሐፉ ላይ የሚለንን የሚነግረንን ያስቀመጠልንን ላውርድላችሁ። እኔ በዛ ዙሪያ አንብቤያለሁ ነገሮችን ለማወቅ ለመገንዘብ ያህል ደረጃ እንጂ እሱ ላይ ጥናት የማደርግ ወይም እሱ ላይ የምሰራ ተመራማሪ አደለሁኝም። ስለዚህ ከኔ በላይ መጽሐፉ ላይ የሚገልጸውን ነገር ባነብላችሁ በደንብ ለመረዳት ይጠቅማል ብዬ ስላሰብኩኝ እሱኑ ላንብላችሁ። ምንድን ነው የሚለውንም በአጠቃላይ እንድናውቀው ማለት ነው አስትሮሎጂ አስትሮሎጂ የሰዎችን ባህሪ ቁልጭ አድርጎ ያሳያል። አንዳንድ ሰዎች በኮከብ አናምንም ይላሉ። ይህ ግን የእምነት ጉዳይ አይደለም፣ ባዕድ አምልኮም አይደለም፣ ሳይንስ ነው። እኛ አናምንም የሚሉ ሰዎች ግን በድብቅ ጋዜጣ ሲያገላብጡ፣ መጽሐፍ ሲያነቡ፣ ወይም ኢንተርኔት ሲቃኙ ይታያሉ። የኮከብ ትንታኔ ብዙዎች ይወዱታል። ኮከባችን ባህሪያችንን ይገልጻል እንጂ ማንነታችንን አይወስንም። ማንነታችን በእጃችን ነው። ራሳችንን የምንመራው ራሳችንን ባህሪያችንን ማሻሻል ወይም መለወጥ እንችላለን። ነጻ ፈቃዳችን እንደተጠበቀ ነው። ኮከብን ማንበብ ራሳችንን እንድናውቅ ይረዳናል። ማወቃችን ከራሳችን ጋር ታርቀን እንድንኖር ያግዘናል። ራሳችንን መለወጥና መቀየርን ብንፈልግ አስቀድመን ራሳችንን ማወቅ ይኖርብናል። ትንታኔ ኮከብን ማንበብ ሌሎችን እንድናውቅና እንድንረዳ ከፍተኛ አስተዋጽኦ አለው። ልጆቻችን ወንድምና እህቶቻችን፣ እናትና አባቶቻችን፣ የትዳር አጋሮቻችን፣ የስራ ባልደረቦቻችንም ብሎም አለቆቻችንም መሪዎቻችን በኮከባቸው አማካይነት በቅጡ ልንረዳቸውና ልናውቃቸው እንችላለን። ያን ጊዜ በእርግጠኝነት ለውጥ ይኖራል። ተስማምቶና ተቻችሎ የመኖር አዲስ ምዕራፍ ይከፈታል። ይህንን አጭር መጽሐፍ ለማዘጋጀት ሳስብ ሰበብ የሆኑኝ በነሐሴ 1999 ዓ ም በመቀሌ ዩኒቨርሲቲ በሚሊኒየሙ ሴክሬታሪያት እና በሳይንስ እና አርት ፎረም ጋባጅነት በሶስት መድረኮች ያቀረብኳቸው ብዕሮች እና በእውቀቱ ብዙ ወዳጆች በመጽሐፍ መልክ እንዳዘጋጀው አደራ ብለውኝ ይህንኑ ማደራጀት ጀምሬ ሳለ በስራ መደራረብ ምክንያት አቋረጥኩት እያለን ስለ መጽሐፉ ምስክርነት ይሰጣል። የመጽሐፉ ዋና መከራከሪያ ዘመን በየ 2000 ዓመቱ ይለወጣል። በሶስተኛው ሚሊኒየም የአኳሬስ ዘመን ገብቷል። ኢትዮጵያ ኮከብ አኳሬስ ነው። የአኳሬ ዘመን አኳሬስ ለሆነችው ኢትዮጵያ ከጉዳቱ ይልቅ ጥቅሙ ያመዝናል የሚል ትንታኔ የተካሄደ በአስትሮሎጂ ማዕቀፍ ውስጥ ነው። መጽሐፉ በአምስት ክፍል እና በአስራ ሰባት ምዕራፎች ተደራጅተው ቀርቧል። ለትንታኔው ዳራ ለመስጠት ሲባል የአስትሮሎጂ ታሪካዊ አመጣጥና አሰራር በክፍል አንድ ተመጥኖ ቀርቧል። በዚህ ክፍል ስለ ዋና ኮከብ እና ስለ ልደት ሰንጠረዥ አጭር ማብራሪያ አለ። በዚህ ክፍል ባለው የመጨረሻ ምዕራፍ የዘመናት ኮከብ ምጥን ገለጻ ይገኛል። የክፍል ሁለት ዋና ትረካችን ስምንተኛ ሺህ ስለሚባለው ስለ አኳራይ ዘመን ነው። በዚህ ክፍል የአኳራይ ዘመን ባህሪ ከአኳሬስ ኮከብ ጸባይ ተጽዕኖ ከሊዮ ከኮብ ንዑስ ተጽዕኖ አንጻር ተብራርቷል። ክፍል ሶስት ወደ ኋላ መለስ ሲልና የአስትሮሎጂን ጥቅሞች እና ምክሮች ያቀርባል። ምክሮቹ በተለይ በጤናና በሙያ ዝንባሌ ላይ ያተኩራሉ። ክፍል አራት በሀገራት ኮከብ መጠነኛ ገለጻ ይደረደር እና የኢትዮጵያ ኮከብ ላይ ሙሉ ትኩረትን ያደርጋል። ክፍል ሁለትና እና ክፍል አራት የመጽሐፍ ማዕከላዊ ይዘቶች ናቸው። በክፍል አምስት ሶስት አባሪዎች ተካተዋል። አባሪ ስለ ጉዱ ካሳ ኮከብ በሁለት ሺህ አንድ የተጻፈ ነው። እያለ ስለ መጽሐፉ ይተነትልንና እና መልካም ንባብ ይለናል። ታዲያ ይህ የኢትዮጵያ ኮከብ የተሰኘው መጽሐፍ ከኮከብ አንጻር፣ ከአስትሮሎጂ አንጻር የአስትሮሎጂን አመጣጥ ታሪካዊ ምህዳሩንም እሱንም በደንብ አስቀምጦልናል፣ አብራርቶልናል ለመረዳት ያው አብዛኞቻችን እንዲህ አይነት ነገር ላይ እውቀቱ ስለሌለን ስለሚረዳ ሁሉንም ነገር በቻለው አቅም መጽሐፉ አካቶ ይዟልና። ከዛም ደግሞ እኚህ አስራ ሁለቱን ኮከቦች ማንነቶች ምንነቶች በደንብ ያብራራል። ስለነዛም ነገሮች በደንብ አብራርቶ ጽፎልናል። መነሻቸውን፣ ጥናቱን፣ ምኑን እነዚህን ነገሮች ሁሉ ሳይንሱን በደንብ አስቀምጦታል እና ለማንበብ ቀለል ተደርጎ ነው የተጻፈው። ለመረዳትም ቆንጆ ሆኖ ነው የተጻፈው። ስለዚህ በዚህ ዙሪያ ማወቅ የምትፈልጉ ሰዎች ይሄ በልደታችሁ በኮከባችሁ ተነስታችሁ ባህሪያችሁን፣ ማንነታችሁን የሌሎችንም ሰዎች ማወቅ የምትፈልጉ ይሄ መጽሐፍ በደንብ ይጠቅማል በደንብ ያብራራላችኋል ብዬ እገምታለሁ እጠቁማለሁ እና ሀገራት ራሱ የራ ሀገራት ራሱ የራሳቸው የሆነ ኮከብ አላቸው፣ መለያ አላቸው። ለምሳሌ የኛይቱ ሀገራችን ኢትዮጵያ አኳሬስ ናት ይለናል። እና ስለሱም ሰፋ አድርጎ ዘርዝሮ ያስቀምጥልናል። አኳሬስ ለምን እንዳላት፣ ለምን እንደተባለች ያንን ያንን ነገሮች በደንብ ያብራራልናል፣ አስቀምጦልናል። ስለሱም ብቻ ለማወቅ ያጓጓል አይደል? ስለባህሪያችን ስለራሳችን ስለማንነታችን ለማወቅ በጣም ያጓጓል። እና በግልጽ እንድታነቡት እንድትረዱት ተደርጎ የተጻፈ መጽሐፍ ነው እና ብታነቡት እንዲህ አይነት ነገሮችን ማወቅ ስትፈልጉ እስቲ እስቲ ምናምን ከምትሉ በደንብ በሚገባን ነገር በሚገባን ሁኔታ የተጻፈ መጽሐፍ ስለሆነ ቆንጆ ነው። ማንበቡ አይከፋም፣ ማወቁ አይከፋም እና እኔ በግሌ ለብዙ ነገር ነው የምጠቀመው። ለብዙ ነገር ስን ለምሳሌ በቀላሉ የሚጠቅመኝ ነገር ከሆነ ጊዜ በኋላ እየተረዳሁት ምንድን ነው የሆነ ጽሑፍን ስጽፍ የሆነ መጽሐፍ ነገርን ስጽፍ የሰዎችን ባህሪ ለማወቅ ለማጥናት በደንብ ይረዳኛል እና የሆነ የተደበቀ ማንነታቸውን የተደበቀ ባህሪያቸውን፣ ለምሳሌ ስለራሴ አይነት ኮከብ ያለውን ሰው መጽሐፍ ብፈልግ ይሄ ኮከብ ጥንካሬው ምንድን ነው? ደካማ ጎኑ ምንድን ነው? ማንነቱ እንዴት ነው? ባህሪው እንዴት ነው? ላለው እና በደንብ ነው የሚያግዘኝ። በአካል ደግሞ የማቃቸው ሌላ ማቃቸው ደግሞ ባህሪያት አላቸው እና እነሱን አንድ ላይ አዋቅሬ በደንብ እየተደበቀውንም ማንነታቸውንም በዚህ በዚህ ሁኔታ በዚህ ረዳትነት በደንብ ያወጣልኛል እና ገጸ ባህሪ ለመሳል ራሱ የገጸ ባህሪ ማንነት ለማወቅ ራሱ በደንብ ረድቶኛል ጠቅሞኛል፣ አንዱ ማለት ነው። በራሴ ዙሪያ ብትሉኝ ደግሞ የራሴን ደካማ ጎን ጠንካራ ጎን አንዳንዴ በደንብ እንዳቅበት እሱም ጠቅሞኛል እና እኚ ደካማ ጎኖች የሆኑት ነገሮች ላይ እንድሰራበት እንድበረታበት ራሱ በሆነ ያህል አግዞኛል። ራሴን ማውቄ ኮከቤ ማንነት ማውቄ ማለት ነው። እና እኔ አሁን ላይ ስለዚህ ስለ አስትሮሎጂ መጥፎ ነው ምናምን ብባል ካነበብኩት አንፃር ምንም ጉዳት ስላላገኘውበት እንደውም ጥቅም ስለሆነ ያገኘውበት መጥፎ ነው ብዬ አልደመድምም። ሳይንሱን ጥበቡን ማወቁ አይከፋም ብዬ ነው ልነግራችሁ የምችለው። እና ብዙሃኖቹ ማወቅ ይፈልጋሉ የሆነ ስለ ራሳቸው ባህሪም ስለሌሎችም ማወቅ ይፈልጋሉ፣ ግን እንዴት እንደሆነ ስለማያውቁ ይሄ መጽሐፍ በደንብ ያሳውቃል ነው የምለው። እዚህ መጽሐፍ ላይ የተለያዩ የሀገር መሪ የነበሩ ሰዎች ምናምን የእነሱን ኮከብ ይዟል ማንነታቸውን ይዟል እና ለምሳሌ የኛ ሀገር ንጉሶች ከነበሩት ውስጥ ማነው ሚኒሊክ ቴጌ ጣይቱ እንደዛውም ደግሞ አሁን ያለንበት ዶክተር አብይ አህመድ የሊዮ ኮከብ ናቸው ኮከባቸው ሊዮ ነው እና ባህሪያቸውን አንበባቸው ሊዮ ማን ነው የሚለውን ከምታቁት በግልጽ ከምታውቁት ነገራቸው አንጻር ማወቅ ትችላላችሁ። እና ባነብላችሁ ስለዛ ደስ ይለኝ ነበር፣ ግን እራሳችሁ እንድታነቡት እጠይቃለሁ። እና ኃይለ ስላሴም ሊሆናቸው በነገራችን ላይ ኢትዮጵያን ከመሯት የሚገርም ተከታታይ መሪዎች ከመንግስቱ ኃይለማርያም ውጭ መንግስቱ ኃይለማርያም ጀሚናይ ነው። ከሱ ውጭ ሚኒሊክ ብትሉ የሚኒሊክ ባለቤት እቴጌ ጣይቱን ብትሉ ኃይለ ስላሴም ብትሉ እንደዛውም ደግሞ የአሁኑን ጠቅላይ ሚኒስተር ዶክተር ዐብይ አህመድን ጭምር ሊዮ ነው። እንግዲህ አንበሳ ነው የሚያሽከረክራት ሀገሪቱን። የመራት አንበሶች ናቸው በብዛት የመሯት ንጉስ ነገስታቶችም፣ አሁንም ያለው መንግስታችን ሊዮ ነው። እና ሊዮ ማን ነው የሚለውም መንግስታችን ማነው እንዴት ነው ምናምን የሚለውንም ማወቅ ከፈለጋችሁ ስለ ሊዮ አንብቡ፣ እናንብብ እና ብዙ ነገር ታገኝ ትፈታላችሁ። ብቻ በአጠቃላይ አብዛኞቻችን እንፈራለን ሌላ ነገር እየመሰለን እንጂ ብናቅ፣ ብናነብ ደስ ይለናል። ስለዛ ስለ ራሳችንም ብናቅ ደስ ይለናል። በተወለድ ምታት፣ እንደዛውም የተለያዩ ስሌቶችንም እዚ ያስቀምጣል ቀለል አድርጎ ይሄ በአስራ ሁለት ክፍል የተከፈሉትን አስቀምጦልናል። ይሄ ከቀናት ወደ ቀናት ከቀናት ወደ ቀናት የሄዱትን ለምሳሌ እሱንም እስኪ እንደወረደ እንበላው እና ማንን እኛ አካላችሁ ኤሪስ የሚባለው ከመጋቢት አስራ ሶስት እስከ ሚያዝያ አስራ ሁለት የተወለዱ ቶረስ የሚባሉት ደግሞ ከሚያዝያ 13 እስከ ግንቦት 12፣ ጄሚና የሚባሉት ከግንቦት 13 እስከ ሰኔ 12፣ ካንሰር ከሰኔ 13 እስከ ሐምሌ 12፣ ሊዮ ከሐምሌ 13 እስከ ነሐሴ 12፣ ቪርጎ ከነሐሴ 13 እስከ መስከረም 12፣ ሊብራ ከመስከረም 13 እስከ ጥቅምት 12፣ እስኮርፒዮ ከጥቅምት 13 እስከ ኅዳር 12፣ ሳጅትሪያስ ከኅዳር 13 እስከ ታህሳስ 12 ካፕሪኮርን ከታህሳስ 13 እስከ ጥር 12፣ አኳሬስ ከጥር 13 እስከ የካቲት 12፣ ፓይስ ከየካቲት 13 እስከ መጋቢት 12። በ12 ያው ወራቱን አንድ ዓመት ሙሉ በ12 ተከፍለው ታገኙታላችሁ። ከዛ ስለነዚህ በተወለዳችሁበት ሰንጠረዥ ውስጥ ስለነዚህ ባህሪያታችሁ ስለማንነታችሁ ያስቀምጣል እና ስለ ሊዮ ቢነበብላችሁ ወይም ደግሞ ስለ ሊዮ ብታውቁ በጣም ደስ ይላቸዋል። ምክንያቱም ጠቅላይ ሚኒስትር ዶክተር ዐብይ አህመድ ሊዮ ነውም ስላልኩኝ ማለት ነው እና ላነብላቸው በእርግጥ አላሰብኩም ነበር፣ ግን ሊዮ ትንሽ ሊዮ ማን ነው ለሚለው ይሄ ሁሉ ኢትዮጵያን የመሯት እነዚህ ሁሉ ከባባድ ነገስታቶች ሊዮ ናቸው ብያችሁ አይደል እና ስለ ሊዮ ማግኘት አልቻልኩ ይቅርብኛዬ አያችሁ በቃ ይሄ ጥሩ ምልክት ነው ባታነብ ይሻላል ራሳቸው አንብበው ይድረሱበት እያለ መሰለኝ በቃ ራሳቸው አንበባቸው ድረሱበት ምክንያቱም ምልክት ላነብላችሁ እናንተ ታነቡታላችሁ ብዬ ስላሰብኩ ምልክት አላደረግኩበትም እና ያው የሊዮ መለያ አንበሳ ነው አንበሳ ምን ሊያደርግ እንደሚችል አንበሳ ማን እንደሆነ አንበሳ ምን እንደሆነ እሱን እያያያዛችሁ ልዩ ምልክት ሁሉም ስላላቸው ማለት ነው እሱን እያያያዛችሁ ታውቃላችሁ እኔ እንዳነባው አልተፈለገም ግን እንደመጨረሻ መጨረሻ እንደ መውጫነት አንድ ነገር ላንብብላችሁ ምልክት የሚያረግኩበት እሱን ስለሆነ ማለት ነው የአስትሮሎጂ ጥቅም ይላል ከአስትሮሎጂ በዛ ያሉ ጥቅሞችን ማግኘት እንችላለን። ቀጥለን ጥቂቶቹን እንመልከት ይላል። የራስን ማንነት ለማወቅ አንድ ሰው ራሱ በሚያስበውና በሚያወጠነጥነው ብቻ ስለራሱ ሙሉ እውቀት ሊኖረው አይችልም። አንድ ሰው ዋና ኮከቡን ብቻ ሳይሆን ሙሉውን የልደት ሰንጠረዥን ከሰራ በጣም ብዙ የሆኑና ራሱን የሚያስገርሙ ባህሪያቶችን፣ አመሉን ማወቅ ይቻላል። ውልብልብታና በጥርጣሬ ደረጃ የሚታወቃቸውን ተፈጥሮውን በእርግጠኝነት ለመረዳት አስትሮሎጂ እገዛ ያስፈልገዋል ይላል። መቼም ራስን ማወቅ የእውቀት ሁሉ መጀመሪያ ነው ቢባል ያስኬዳል። ተስማሚ ሙያን ለመምረጥ በምን ሙያ መሰማራት እንዳለቦት ምክር ከፈለጉ የአስትሮሎጂ ባለሙያ ጥሩ እገዛ ያደርግሎታል። ከኮከቦ ጋር የሚስማማው ሙያ ለመምረጥ አስትሮሎጂ ፍቱን ዘዴ ነው። የስራ ለውጥ ለማድረግ ሲፈልጉም እንደዚሁ ጥሩ ምክር ለማግኘት ይችላሉ። ከራስም አልፎ ደግሞ ልጆቹን በምን ስራ ላይ ቢሰማሩ ውጤታማ እንደሚሆኑ ኮከባቸውን ዝርዝር ሰንጠረዥ ማወቁ ይቻላል። የልጆቻችንን ባህሪ ለማወቅ ልጆቼ መቼ እንቁቅልሽ ናቸው? አንዱ በጥባጭ ነው፣ አንዱ ተጫዋች ነው፣ ሌላው አኩራፊ ነው። የአስትሮሎጂ ባለሙያ የልጆቹን ባህሪ አፍትረጥብጦ ይነግሯታል። ያን እውቀት ይዘው ብዙም ግራ አይጋቡም። ከልጆቹ ጋር ያሉትን ህብረት ሰላም የሞላበት ይሆናል። ለፍቅር እና ለትዳር ይዳል። የእርስዎን የፍቅር ወይም የትዳር አጋሮን ኮከብ ተሰናስሎ የሚሰራበት አስትሮሎጂ ጥበብ ሲናስትሪ ይባላል። በዚህ ጥበብ የአጋሮውን ባህሪ ብትንትን አድርገው ያውቃሉ። ከሁለታችሁ አባካይ ማን ነው? ማንስ ዝምተኛ? ማንስ ተጫዋች ነው? በምን በምን ጉዳዮች ላይ ትስማማላችሁ? የሚያጋጩች ውስጥ የሕይወት ዘርፍ የቱ ነው? ጥላቻ ለዘለቄታዊ የሚያለያይ ነው ወይስ ጊዜያዊ? ይህንን ስንክሳር ሁሉ አስትሮሎጂ ይነግሮታል። ውሳኔው ግን የእርሶና የእርሶ ብቻ ነው። ለንግድ ስራ። ብዙ በንግድ ስራ ላይ የተሰማሩ ሰዎች አስትሮሎጂ ባለሙያን ያማክራሉ። ከፍ ያለ መዋለ ንዋይ ለማፍሰስ አሁን ጊዜው ነው? አዲስ ኩባንያ ለማቋቋም ጊዜው የቱ ነው? እነዚህ ለመሳሰሉ ጥያቄዎች አስትሮሎጂ ማለፊያ ምላሽ አለው። ሌሎች ጉዳዮች፣ አስትሮሎጂ ጥቃቅን ለሆኑ የሕይወት ጉዳዮች ጥቅም አለው። ለሳጅተሪያንስ ጓደኛ ምን አይነት ስጦታ ቢሰጡ ይሻላል? ለካንሰር አለቃውስ ምን አይነት ቀለም ያለው ልብስ ቢለብሱ የተሻለ ግርማ ሞገስ ይኖሮታል? ቶረስ አለቃውን ለማናገር ቀይ ከረባት አስረው ቢሄዱ ምናልባት። ለእንደዚህ አይነት ጉዳዮች ሁሉ አስትሮሎጂ ጠቃሚ ምክር አለው ይለናል። እና እዛ ደረጃ ላይ ራሱ ብትንትንትንትን አድርገን የማወቅ ግዴታ እንኳን ባይኖርብን፣ ባህሪ የሚባለውን ግን ከጓደኞቻችን ጋር ከሰዎች ጋር ያለንን ነገር በእውነት ይቀርፋል። እኔ አሁን የሆነ ሰው ካለው ባህሪ ያንን የእዛን የሆነ የእዛን ሰው ባህሪ የማስተናግደው አንዳንዴ ኮከቡን ቶሎ ብዬ ማለት ስቸገርበት በባህሪ ነገር ሲሆን ኮከቡን ቶሎ ብዬ ለማወቅ እጥራለሁ። የተወለደበትን ቀን ምናምን ማለት ነው። በቻልኩት አቅም ትንሽ ይቀንስልኛል፣ ለመግባባትም ለመረዳዳትም ይጠቅመኛል ብዬ ስለማስብ ማለት ነው እና የተወለደበትን ቀን አውቄ ኮከቡ እንዲህ ከሆነ አሀ ለካ ለዚህ ነው እንደዚህ የሆነ ያለው ምናምን፣ ያንን ባህሪውን ላመሳስልና ለመረዳት እሞክራለሁ። የሆነ ሆኖ ብቻ በአጭሩ እራሱ ስለ ራስ ማወቅ አይከፋም። ራስን ማወቅ፣ ራስን ማንበብ፣ ራስን ማየት አይከፋም። ብዙ ስለ ራሳችን ራሱ የማናውቃቸውን ነገሮች አሉ። እኔ በባህሬ ኮከቤ የሚለኝም በልደት ቀኔ የተሰራውን ስሌቶች፣ ነገሮች ምናምን አንብቤ የምከራከርባቸውም ያረን ያንድ ያደለው እላለሁ። ግን የሆነ ሰዓት ላይ አልፎ ምናልባት በገጠመኝ ይሆናል ያንን ባህሬን ያላሳየሁትና ያላወጣሁት ማለት ነው እና አንድ ቀን ያንን ነገር ስሆንና ሳደርገዋ ያለው ይሄ ግጥምጥሞች ብቻ ሳይሆን እዛ ሁኔታ ላይ ስገኝ ለካ ያችንን የሚለውን እንደማወቅ ማለት ነው። ለምሳሌ አሁን ሳታፈቅሩ ስለ ፍቅር እኔ ሳፈቅር እንዲህ እንዲህ እንዲህ ላይ ልትሉ አችሉ። ምክንያቱም ያንን ልምድ ያንን ሁኔታ የምታዳብሩት ፍቅር ከያዛችሁ በኋላ ነው። እኔ እኮ ሳፈቅር የምትሉት ከዛ በኋላ ነው እና ይሄ ሙሉ እኔን ራሱ እያነበባቸው እኔን ይሄን አይገልፀኝም። አሁን ስለ ፍቅር ያለው ወይም ደግሞ ስለ ጥላቻ ያለው ወይም ደግሞ ስለሆነ ነገር ያለው ይሄ ትክክል አይደለም ልትሉ ትችሉ ይሆናል እያነበባችሁ ማለት ነው። ግን እዛ ቦታ ላይ፣ እዛ ሁኔታ ላይ ስትገኙ ያንን ስላለመሆናችሁ እርግጠኞች አይደላችሁም። እና የሆነ ሆኖ እንደዚህ በገጠመኝ የራሱ ፍንትቦ ብሎ የሚታየን ባህሪ፣ ማንነት አለ አሁን ባለንበት ሁኔታ ላይ የማናቃቸው ነገሮች ሆነው ማለት ነው እና ብቻ ማንበቡ አይከፋም። ለዛሬ የነበረኝ የመጽሐፍ ጥቆማ የኢትዮጵያ ኮከብ የተሰኘው ዶክተር አብነት ስሜ የጻፈልን ቀለል ያለ እጥር ምጥን ያለ ቆንጆ መጽሐፍ ነው እና ስለ እንዲህንን ነገር እውቀታችሁ ማስፋት ከፈለጋችሁ እንድታነቡት ስል እንደዛም ደግሞ እንዲያንን ነገር ማንበብ ለሚወዱ ወዳጆቻችሁ ገዝታችሁ ስጡ። ለምሳሌ እኔ እንዲያንን ነገር ማንበብ ስለምወድ ጤናት ገዝታ የሰጠችኝ አመሰግናለሁ የሚልት እና እናንተም ገዝታችሁ ለሚወዱ ሰዎች ስጦታ አበርክቶ ስጡ። ተሰጣጦ መጽሐፍ መሰጣጠት በነገራችን ላይ በጣም ደስ የሚል ነገር ነው እና ማንበብ ለሚወዱ ሰዎች በተለይ ከስጦታዎቻችሁ መሀል መጽሐፍንም አንድ ላይ አክሉ ለማለት እወዳለሁኝ። ለዛሬ የነበረኝ የመጽሐፍ ጥቆማ ምን ይመስላል። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ጀርቆዩኝ ስለሊዮ ግን እንድታነቡ